በቃኝ። እንደ ከዛሬ ውጪ መግባት በል የተባለ አስመሰልሽ። እኔ በቃኝ። ነገሮች ሁሉ ከአቅማ በላይ ሲሆኑባት ቤቱን ለቃ ወጣለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ በአለም ዳርቻ ያላችሁ የነጆም ኩኪንግ ቤተሰቦች እንዴት ናችሁ ዛሬ ይዤላችሁ የመጣሁት አደይ የሚለውን ተከታታይ ድራማ ነው ክፍል ሰላሳ ሶስት ነጆም ኩኪንግን ላይክ ሼር ሰብስክራይብ ማድረግ እስከ መጨረሻው አብረውን ይቆዩ! ፍቅርና ሊዱ ሁለታቸውም አንድ ላይ ነበረ የተንኮል ሴራ ሲሰሩ የነበሩት፣ ግን ፍቅር የራሷን ጥቅም አስቀድማ ከሊዱ ጋር የተመካከረችውን ረስተዋለች። በዚህ ጊዜ ሊዱ በጣም ተናዳለች። ፍቅር ፍቅር ብላ በመጣራት ነይ ትላታለች። ከመጣች በኋላ አንቺ ምንድን ያረች የተረገምሽ ሴት ትላታለች። ፍቅርም እንደዛው በመናደር እጇን ጥምዝዝ አድርጋ ይዛ አሁን አርፈሽ ትቀመጭ እንደሆነ ተቀመጭ፣ አደይ ወታለች፣ ተራው ያንቺ ነው። ስለዚህ አርፈሽ አፍሽን ዝጊ በማለት ወሩራ ጥላት ትሄዳለች። ሊዱም ይህች ተረገመች ሴትዬ ያማታል እንዴ እጄን ሰበረችኝ በማለት ብቻዋን ታወራለች ዴቭም ለአደይ አደይ በዚህ ሁሉ መሃል ሌባም ሁኚ ምንም ሁኚ በዚህም መሃል ሆኖ ወድሻለሁ ከላንቺ መኖር አልችልም በማለት ፍቅሩን ገልጾላታል አደይም እንዴ ዴቭ ምንድነው የምታወራው አሁን ስለሰከርክ ነው አሁን ወደ ክላስም መሄድ አለበ ብላ ወደ ክፍሉ ይዛው ትሄዳለች እዛ በሄዱበት አጋጣሚ አሁንም ግን ፍቅሩ እየገለጸላት ፍቅር በድንገት በር ከፍታ ትመጣለች። በጣም ትጮሃለች። ምን እያደረግሽ ነው? ምንድነው የምታወሩት? ምንድነው በማለት ትጮሃለች። ፍቅር አንቺ እንዳሰብሸው አይደለም በማለት አደይ ፍቅርን ገፍትራት ትወጣለች። በዚህን ጊዜ ነበር ነገሮች ሁሉ ከአቅም በላይ ስለሆኑባት አደይ ቤት ለቃ መንገድ ላይ የወጣችው በወጣችበት ሰዓት ነገሮችን በአእምሯ በማሰላሰል መንገድ ላይ ራሷን ስታ ትወድቃለች። ራሷን ስታ በምትወድቅበት ሰዓት ያ የተረገመ ዳይመንድ እየተከታተላት ስለነበር አጋጣሚውን ተጠቅሞ ወደ ቤቱ ወሰዳት። አደይ ምን ያጋጥማት ይሆን? ዳይመንድም መንገድ ላይ ከጓደኛው ጋር ቁጭ ብሎ አራደይ አራደይ እንዴ አደያት መጣም እንዴ በማለት በመጠበቅ ላይ በነበረ ሰዓት ስለመጣች ደስ ብሎታል። ያኔ ነበረ እንዴ እንዴ በሩቁ ሲያያት ምን ሆና ነው አሟታል እንዴ አሟታል በልበል ተነስ ብሎ ነበር ጓደኛውን ይዞት ሄደው፣ በዚህ ጊዜ ራሷን ስታ በወደቀችበት ሰዓት አደይ አደይ በማለት በመሯሯጥ ነበር ከጓደኛው ጋር ዳይመንድ ያነሳት። ለምለምም ትመጣለች ብላ እየጠበቀቻት ስለነበረ ከኤላ ጋር ቁጭ ብላ አደይ እስካሁን ምን ሆና ነው የቀራችው እንዴ ቆየች እኮ ትለዋለች። ኤላ ደግሞ ምናልባት ከፍቅር ጋር ተስማምታ እዛው መኖር ጀምራ ከሆነስ ይላታል። ለምለምም አይ አይመስለኝም በማለት ትመልሳለች። ምክንያቱም ከፍቅር ጋር አይስማሙም፣ ፍቅር ቀላል ሰው እንዳትመስልህ በማለት ተነግረዋለች። ግን ለምንድን ነው ከድሮ ጀምረሽ የማትወጃት ይላታል ኤላ ለምለምን። ከድሮ ጀምሮ ፍቅር አስቸጋሪ ባህሪ ነው ያላት፣ ተዋሻለች፣ ሰዎችን ታጣላለች፣ አጠቃላይ ከባድ ባህሪ ነው ያላት። ለዛ ነው አትመቸኝም፣ በማለት ትመልሳለች። እንዴ አታስታውስም እንዴ ገና ከትምህርት ቤት ጀምሮ እኔ እናንተን ስንቴ ነው ያጣላችን? በማለት ትነግረዋለች ኤላ። ደግሞ ግን አደይ ምን አይነት ልጅ ትመስልሻለች? በማለት ይጠይቃታል። እንዴ አደይ የዋህ ሚስኪን፣ በጣም ትዕግስተኛ ናት ግን ለምን ጠየከኝ? በማለት ትጠይቀዋለች። አይ ዝም ብዬ ለማወቅ ፈልጌ ነው ይላታል። አይ ይህማ ሊሆን አይችልም፣ የሆነ የምታውቀው ነገር ያለ ይመስለኛል። ስለዚህ ንገረኝ ባከ ትለዋለች። ምንድን ነው? በእናተ ነገረኝ ትለዋለች። ወይ አንቺ ደግሞ ነገር ከያዝሽ አትለቂም ይላታል። እየጠበቅኩ ነው፣ ንገረኝ ትለዋለች። እሺ ዝንገርሽ ለማንም እንዳታዋሪ፣ ለአደይ ራሱ እንዳትነግሪያት፣ ባርኮት እኮ ያፈቅራታል በማለት ለለምለም ይነግራታል። አይላ እንዴ እኔ እኮ የምጠራጠረው ዴቪን ነበረ በማለት ትመልሳለች። እንዴ ለካ ፍቅር የምታሰቃያት ወንድማሟ ባርኮት ስለምንወዳት ነው አዴይን እንደዛ የምትንጨረጨረው። እኔ ደግሞ እኮ የሚመስለኝ ዴቭ አዴይን ይወዳታል በማለት ትነግረዋለች። ኤላም እንዴ ለምለም፣ ምንነሽ ነው ዝም ብለሽ ከመሬት ተነስተሽ በመገመት አታውሪ ይላታል። አይኤላ ከመሬት ተነስች አይደለም ፍቅር በጣም የምትንጨራጨረው ዴቭን ስለምትወደው ነው በማለት ትነግረዋለች። ዴቭ ድንገት ከእንቅልፍ ተነስቶ ወደ ሳሎን ቤት ሲሄድ እህቱ ሊዲያ ሶፋ ላይ ተኝታለች እንዲ ሊዱ ሊዱ ምንነሽ ነው ተነሽና ክላስፍ ፈፍተሽ ጊቢና ተኝ ይላታል ሊዱም ተወኝ በቃ ዚ ተመችቶኛል ትለዋለች ዴቭ ደግሞ በቃ ይቅርታ ቅድም አስቀየምኩሻ አደለ ፍቅርን ለምን ተናገርሽ ብዬ ይላታል። በጣም ይቅርታም ይላታል። ኤላም ወደ ዴቭ ቤት በመሄድ አደይ በማለት ይጣራል። እንዲ ዴቭ ብቅ በማለት እንዲሄ አደይ አለች እንደዚህ እኔኮ፣ በእንቅልፍ ላይ ሆኜ ወደነ ኤላ ቤት ልሄድ ነው ብላኝ ነበር። አልመጣችም ይለዋል። አዎ እስካሁን አልመጣችም። እኛኮ ስትቀር ምናልባት ከነፍቅር ጋር ተስማምታ እዚሁ ቀርታ እንደው ለማየት ነበር የመጣሁት ይለዋል ኤላ ለዴቭ። አደይም ራሷን ስለሳተች ምንም ሳታውቅ ነበር ወደ ቤታቸው የወሰዷት እና ዳይመንድ ራሷን በምታወቅበት ሰዓት ዳይመንድን እና ጓደኛውን ታገኛችኋለች። በጣም በመደንገጥ እዚህ ምን እያደረኩ ነው በማለት ትጩኋለች። አደይም በጣም በመናደድ አንተ የማትረባ ማፈሪያ ለምንድን ነው እዚህ ይዘህኝ የመጣኸው በማለት ዳይመንድ ላይ ፊቱ ላይ ውሃ ትረጭበታለች። ንጉስም እረ አይዞሽ ተረጋጊ ምንም የተፈጠረ ነገር የለም በማለት ይመልስላታል። አደይ ተረጋጊ ይላታል። ለምንድን ነው ዳይመንድ ይህን ሁሉ ሴራ የምታደርግብኝ? ትለዋለች። ንጉስም፣ እንዴ መንገድ ላይ ራስሽን ስተሽ ወድቀሽ ነውኮ ያመጣንሽ። አንተ ንጉስ፣ ለምንድን ነው እወድሻለሁ፣ አፍቅሻለሁ እያልኩ መንገድ ላይ መውጫ መግቢያ ስታሳጣኝ አልነበር? ዳይመንድ ይህን ሁሉ ተንኮል ሴራ ሲያደርግብኝ ለምንድን ነው ዝም የምትለው? በማለት ወደ ንጉስ ዞሯ አደይ ትጮኻለች። ውድና የተከበራችሁ የነሾም ኩኪንግ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ ለምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነሾም ኩኪንግ ቤተሰብ የሆኑ ቀጣይ ክፍል አደይ ምን ይገጥማት ይሆን የሚለውን ይዤላችሁ እመጣለሁ። እስከዛው ደህናውኑ መልካም ቀን ባይ